አለሽ ነው። ሌላ የተለየ ህይወት ነው፣ እሱ የራስ ህይወት ነው። ግን ደግሞ ከአንተ ጋር ባለው ነገር ምንም አይነት ለአንተ የተለየ ስሜት እንደሌለኝ እንድታቅ ፈልጋለሁ። አረ ሴቶች አልገባ ቤተሰብ። ፉአድ ሁለት ያጣ ሆነ አያሳዝንም? እኔ ዛሬ ከልቤ ነው ያዘንኩለት ማለት ነው። ምክንያቱም ፈቲም ለአንተ ምንም አይነት ስሜት የለኝም ብለዋለች። ፍቅርም እንግዲህ ተጣልተዋል፣ ተለያይተዋል። እንግዲህ ምን ሊሆን ነው ይሄ ልጅ ማለት ነው? እንግዲህ በሴቶች ላይ በጣም ከመማረሩ የተነሳ እንደሰማችሁት ምን ነው ሴቶች አልገባላችሁም አላለም። ኧረ ዛሬ ውስጥ ለየት ያለ ነው። እኔ ግን የፈቲ ጉዳይ በጣም ነው የገረመኝ ማለት ነው። ለማንኛውም በደንብ አድርገን ፈትፈት እናደርግበታለን። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዲሁም ደግሞ ጠዋት ላይ በነ አብርሃም እና በነ ሮታ አስተያየት ለሰጠሁት ብዙ ኮመንት የጻፋችሁልኝ ልጆች አላችሁ። ምን ነው ዛሬ እኮ በፉአድ ቤት ይመጣል ስትሉኝ ስታንዘራጡ የነበረ ማለት ነው። እናንተንም በደንብ አድርጋችሁ ስሙኝ እላለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለው በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ ከዚህ ውሄ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። ላይ ሀገሬ ላይ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የፉ ቪዲዮ ነው ማለት ነው። ዛሬ ግፉ በጣም አሳዝኖኛል። እውነት ለመናገር ፎኒ ያሳዝነኛል። በጣም ምስኪን ልጅ ነው ማለት ነው። ብዙም ንግግርም አይችልም ብዙ ማስመሰልም የሚችል ልጅ አይደለም ማለት ነው። እንግዲህ ዛሬ ላይ ከፈቲ ጋር መጥተዋል ማለት ነው። ፈቲም የራሷ ጉዳይ ስለነበራት ጠርተዋለች ፉአድን። በሷ የሚፈልገው ወይም ደግሞ የሚጠይቃት ጉዳይ ስለነበረ ጠርቷታል ማለት ነው ምክንያቱም ሰሞኑ ያው ከሱ ጎን ነበር ያለችው ማለት ነው። ፍቅርና ፉአድ በተጣሉበት ሰዓት እሷ ነበረች ከጎኑ የነበረችው ማለት ነው። ያ ደግሞ ጥሩ ነገር ስታደርግለት ፉ ያፈቀረችው መስሎት ነበር ማለት ነው። አይኪሳራ፣ አይኪሳራ ፉዬ አንተ እኮ ጠይቃት እኮ ያለውን ነገር በሙሉ ዝርግፍ አርጋልሃለች እኮ። ታዲያ ዛሬ ድጋሚል ምን መጠየቅ አስፈለገ? አንተ ዝርጥርት ማለት ነው። ለማንኛውም ያው እንደዚህ ቀርባ ስትንከባከበው ለፍቅር ማን ነው ለፉአድ ለየት ያለ ስሜት ያላት ነበር የመሰለው ማለት ነው። እውነት ለመናገር ይሄ ጥያቄ ዛሬ ደግሞ መምጣት አልነበረበትም። ለምን ከዚህ በፊት ጠይቋታል ማለት ነው። ዛሬም ራሱ ፈቲ መልስ መልሳለታለች ማለት ነው። አንቺ እንደዚህ የምትንከባከቢ ለእኔ ለየት ያለ ስሜት አለሽ ወይ ብሎ ሲጠይቃት ፈቲ የራሷ የሆነ መልስ መልሳለት አለች ማለት ነው። እንደውም ዛሬ ከዚህ በፊት እኮ ቁጭ ብለህ ጠይቀኸኝ መልስ ሽልሃለው እኮ እያለችው ነበር። ነገር ግን ፉአድ በጣም ስለተናደደ ቅስሙ፣ ሞራኑን፣ ወገቡን ስብርብር ስላለ ተረስቶት ነው። ምንም ማድረግ አይቻልም፣ ፈትዬ ተረስቶት ነው። ምክንያቱም ስሜት አለሽ ወይ፣ ለእኔ ታፈቅሪኛለሽ ወይ ለማለት ፈልጎ ነው እና ሲላት እንግዲህ እሷ የመለሰችለት መልስ ሰምታችኋል። እኔ ለአንተ ምንም አይነት ስሜት የለኝም። ነገር ግን ደግሞ እንደ ጓደኛ እንደ እህት ነው ከጎንህ የሆንኩት ልከባከብህ ወይም ደግሞ ልረዳህ የፈለግኩት ብላ እንግዲህ መልስ መልሳለታለች ማለት ነው። ዛሬ ፉአድ ምን አስቦ እንደጠየቃት ባለ አቅም ማለት ነው። ያው የወንድ ነገር አለ አይደለ? ስትቀራረበው ወይም ደግሞ ለየት ያለ ነገሮች ምናምን ስታሳየው ያፈቀረችው መስሎት ነው ማለት ነው። ነገር ግን ሶሪ በጣም አዝናለው። እንግዲህ ፉአድ ከሁለት የወጣ ሆኗል ማለት ነው። እውነት ለመናገር እኔም ራሱ ስትናገር ትላንትና ከፍቅር ጋር ቪዲዮ ሰርተው ነበር ማለት ነው። የሰሩትን ደግሞ ፍቅር ናት ቪዲዮ የሰራችው ማለት ነው። ፉአድ ግን እዛ ተጠርቶ ነው የሄደው እና ፍቅርን ጥሏት ስለሄደ ፉአድ ፈቲ በጣም አስደስቷታል ይሄ ጉዳይ ማለት ነው። ውሳኔው በመወሰኑ በቃ ፍቅርን አልፈልግሽም ስላላት በጣም ተደስታለች ማለት ነው። እሷ የተደሰተችው ለፉአድ ፍቅር ኖሯት ሳይሆን ከፍቅር ጋር እንዲርቅ ስለምትፈልግ ነው ፈቲ ማለት ነው። ምን አስበሽ ነው ግን? ምን አስበሽ ነው? ሰው ያስታርቃል አንቺ እንዲለያዩ የምትፈልግ ለምንድን ነው? አንቺ እሱን ማታፈቅሪው ማቶጁ ነገር ከሆነ ለምን ከፍቅር ጋር እንዲለያይ ፈለግሽ? ለምን እሱም የራሱ ይሄ ነው ጥያቄ እየጠየቃት የነበረው ማለት ነው። እና ስለ እሱ ጉዳይ ልትነግረው ነበረ ዛሬ በጣም ነው የተደሰትኩት። ውሳኔህን በጣም አስደስቶኛል። ይህን ውሳኔ ወስነ ከሷ ርቀ በመሄድህ ምናምን እያለችው ነበረ። እንግዲህ ፉአድም ውስጡ ተደስቶ ነበረ። ይሄ ማለቷ እንግዲህ ታፈቅረኛለች የሚለው ነገር ውስጡ ላይ ነበረ። ነገር ግን በመጨረሻ ላይክ ላይክ ላይክ እያለች በእንግሊዝኛ ዲስላይክ አርጋበት ቁጭ አለች ማለት ነው። እቺ ዘረጦ ማለት ነው። እንዶ ወይ ይበልጥ የፉአድ ልብ ስብርብሩ እንክስክሱ እንዲወጣ ያደረገችው ማለት ነው። ምን አስበሽ ነው ምን አስበሽ ነው ፍቅርዬ አብርሽና ሩታ እንዳስታረቀች ሁሉ አንቺንስ ምን አለበት ፉአድና ፍቅርን ብታስታርቂያቸው ማለት ነው እንግዲህ በጣም ከመማሮ የተነሳ እንግዲህ ያለውን ሰምታችኋል ምንድን ነው ያለው ኧረ ሴቶች ምን ነው አልገባላችሁኝ አለ ማለት ነው ተማሯል በሴቶች ማለት ነው እንግዲህ ከዚህ በፊት ፍቅርም እንደተናገረችው ከፍቅርም በፊት ሌላ ፍቅረኛ እንደነበረው እንደተለያየ ተናግሯል አሁንም እንግዲህ ፍቅርም እንደገና ደግሞ ይችን በህይወቱ ላይ መጥታ ጥሩ ነገር እያደረገችለት እንደ ፍቅረኛ እየተንከባከበችው በመጨረሻ እኔ ላንተ ምንም አይነት ስሜት የለኝም ብላ አረፈችው ማለት ነው። አያሳዝንም? ታዲያ አያሳዝንም ወይፉ ማለት ነው። ዛሬ የእውነት በጣም አሳዝኖኛል። እርግጠኛ ነኝ ከፍቅርዬ ጋር ነገ ከነገ ወዲያ ሰላም አውረዳችሁ እንደምትመጡ ምንም ጥርጥር የለውም ማለት ነው። ዛሬም ላይ እየተናገረ ነበረ፣ እኔ እንደውም ምንም ብታረገኝ እሷ ትሻል ነበር። ለምንድን ነው ከእሷ መለያየትህ በጣም አስደስቶኛል። ውሳኔ ይሄን ያልሽኝ ለምንድን ነው? ምን አስበሽ ነው እያላት ነበር። ሌላው ደግሞ እነሱ ታርቀው ተደስተው ሲስቁ፣ አንቺ ግን ይኸው እያለቀሽ ነው እያላት ነበረ። ለፍቅር ማለት ነው። ያው በጣም አዝኖ ነበር ስለ ፍቅር እየተናገረ የነበረው። ፍቅር እየነፈዋድ ደግሞ በጣም ይዋደዳሉ መቼም ቢሆን አይለያዩም የኔ ዘረጦች ማለት ነው። ለማንኛውም ማናሽ ፈቲ ማለት ነው እውነት እንግሊዘኛሽን በጣም ከመብዛቱ የተነሳ እኔማ ሳይነሴ የእንግሊዘኛ ሳይነሴ የተነሳብኝ እኮ ሲያስነጥሰኝ ላይክ ምውሳኒህን ላይክ መወሰንህን ላይክ በጣም ወድጀዋለው መወሰንህን። ስቲ ስቲ፣ በመጨረሻ በአስራ ሁለተኛው ሰዓት ላይ ዲስላይክ አርገሽበት ልጁ ህይወቱን ዲስላይክ አርገሽበት ትውጫለሽ። ህይወቱ የኔ ነው እና እሱ አይመለከትም። ሌላ ህይወት አለሽ ወይ? ከኔ ሌላ ሌላ ህይወት አለሽ ወይ? ሲላል ህይወቱ የኔ ነው እና እኔ ለአንተ እውነት ለመናገር ለአንተ ምንም አይነት ስሜት የለኝም ብላ በአንዴ ተስፋ እንዲቆርጥ አደረገችው ማለት ነው። ለማንኛውም ይሁን። ሌላው ደግሞ ዛሬ እንግዲህ በነ ሩታ በነ አብርሽ በነ ፍቅር ሀሳብ አስተያየት ተናገሬ ነበር። ብዙዎቻችሁ ኮመንት ተቃራኒ ኮመንት እኔ የማላስበው አይነት ኮመንት ነው የጻፋችሁልኝ፣ ማለት ነው። የሰው ልጅ እኮ በክፋት አይደለም ወይም ደግሞ በመጥፎ ነገር አይደለም እንትን የሚለው ማለት ነው። የትኛውንም ጥሩን ስራ፣ መጥፎን ስራ ይስሩ፣ ሀሳብ አስተያየት በሶሻል ሚዲያ ያለን ነገር ነው ወዳጆቼ። እኔ ማስመሰል አልችልም። እኔ የማይመስለኝን ነገር ወይ ደግሞ ሕሊናዬ የማይፈቅደው ነገር ሰዎችን ለማስደሰት ብዬ ብቻ የሆነ ቪዲዮ ልሰራ አልፈልግም። ራሴን ያመንኩበት ሕሊናዬ የፈቀደልኝ ነገር ነው መስራት የምችለው ማለት ነው። ስለዚህ እውነታ ከመናገር ወደኋላ አልልም። አዎ ትላንትና እኔ እየጠበቅኩት የነበረው ቪዲዮ ዳኒ ቤት ሳይሆን ፍቅር ቤት ነበር እየጠበቅኩ የነበረው። ነገር ግን እኛ የጠበቅነው ሳይሆን ያልጠበቅነው ነው የሆነው ማለት ነው። ይኸው ዛሬም ላይ ደግሞ ፉአድ ቤት ነበር ስንጠብቀው የነበረው አብርሸና ሩታ ፉአድ ቤት ነበር እየጠበቅን የነበረው ነገር ግን ዛሬም ላይ አልመጡም ማለት ነው ይሄ ደግሞ ትልቅ ስህተት ነው ማስተካከል ያለባቸው ነገር ማስተካከል አለባቸው በቃ እና በተናገርኩት ነገር እንደ ጥላቻ አርጋችሁ እኔ ሁላቸውም ለእኔ አንድ ናቸው። ሁልጊዜ ነው የምናገረው ማለት ነው ፍቅርም ሩታም አብርሽም ፉአድም ለእኔ አንድ ናቸው። የአካባቢ ልጆች ናቸው ነው አይደለ? ያላችሁ የኔም እኮ የአካባቢ ልጆች ናቸው ማለት ነው። ለማንኛውም ሰላማችኋ ላይ ያብዛልኝ። የተቀየማችሁ ካላችሁ ላላብላችሁ አፉ በሉኝ ባይ